የዛሬው ብታምኑም ባታምኑም ይለያል። አንድ ቀን ባልሞላ ውስጥ እጅግ በከፍተኛ ሁኔታ ማለትም ከነበረው ወይንም ደግሞ ከሰነበተው ከአንድ የአሜሪካን ዶላር ላይ ከአራት ብር እስከ አምስት ብር ድረስ ጨመረ ብንላችሁ ማን ያምናል? አሰላሙ አሌይኩም ወረህመቱላ ወበረካቱ እና የተከበራችሁ የኡስሚ ቤዝሬት የዩቱብ ቻናል ቤተሰቦች አድማጭ ተመልካቾቻችን፣ በመላው ዓለም ትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘሁ። የ15 ሀገራት የጥቁር ገበያ የምንዛሬ የዋጋ ዝርዝር የዋጋ ተመን እንዲሁም በባንኮች ያለውን የምንዛሬ ዋጋ በንግድ ባንክ ስንት የተዘረዘረ ይገኛል፣ እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? ሙሉ መረጃና ሙሉ ዝርዝር ላደርሳችሁ ተከስቻለው። መረጃ እናንዛዛም ወደ ገደለው ቪዲዮችን ላይክ ማድረጋችሁን አትርሱ። በቀዳሚነት የምናየው የአሜሪካን ዶላርን ይሆናል። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነብበው ከሆነ ትላንትና ከነበረው የጥቁር ገበያ መረጃ ጋር ሲነጻጸር እጅግ በከፍተኛ ሁኔታ ጭማሪ አሳይቶ ማለትም ዛሬ ዕለተ ማክሰኞ ከሰዓት በኋላ አንድ የአሜሪካን ዶላር 182 ብር ከ50 ሳንቲም እየተዘረዘረ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። ይህ በእንዲህ እንዳለ በንግድ ባንክ አንድ የአሜሪካን ዶላር 148 ብር ከ41 ሳንቲም እየተዘረዘረ 151 ከ38 በመሸጥ ላይ ይገኛል። እንዲሁም ከዚህ በተጨማሪ በሐዋላ አስተላላፊ ወኪሎች በኩል ለሚልኩና በካሽ ለሚዘረዝሩ ተጨማሪ 10 ብር ጉርሻ ወይንም ደግሞ ተጨማሪ ቮነስ ይኖረዋል። እስከ ጉርሻው ድረስ በንግድ ባንክ አንድ አሜሪካን ዶላር ከ161 ብር በበላይ እየተዘረዘረ እንደሚገኝ ከንግድ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በአዋሽ ባንክ አንድ አሜሪካን ዶላር 148 ብር ከ73፣ በአባይ ባንክ 149 ከ39 እና በሂጅራ ባንክ አንድ አሜሪካን ዶላር 149 ብር ከ31 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው ዩሮን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳሰነበበው ከሆነ 100 ዩሮ በጥቁር ገበያ 21000 የኢትዮጵያ ብር እንደሚሸጥና እና 1 ዩሮ 210 ብር እየተዘረዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በንግድ ባንክ 1 ዩሮ 171 ከ18፣ በአዋሽ ባንክ 1 ዩሮ 172 ከ53፣ እንዲሁም በአባይ ባንክ 1 ዩሮ 172 ከ84 እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምንሸጋገረው ወደ ስዊዝ ፍራንክ ይሆናል። 100 የስዊዝ ፍራንክ 22000 618 ብር እንደሚሸጥ እና አንድ የስዊዝ ፍራንክ 226 ብር ከ18 ሳንቲም እየተሸጠ ይገኛል። እንዲሁም በሀገራችን ካሉ ባንኮች መካከል በንግድ ባንክ አንድ የስዊዝ ፍራንክ 181 ብር ከ11 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ አንድ የስዊዝ ፍራንክ 185 ከ17፣ በአዋሽ ባንክ አንድ የስዊዝ ፍራንክ 179 ከ45፣ እንዲሁም በአቢሲኒያ ባንክ 185 ከ42 እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል ወደ አረብ ሀገራት እንሸጋገርና የኳታር ሪያል እናስቀድማለን። 100 የኳታር ሪያል በጥቁር ገበያ የመሸጫ ዋጋው 4790 ብር እየተሸጠ ወይም እየተዘረዘረ እንደሚገኝና አንድ የኳታር ሪያል 47 ብር ከ90 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው በአለማችን በምንዛሪ መጠኑ አንደኛ ደረጃ ላይ የተቀመጠችውን ኩዌት እናያለን። 100 የኩዌት ዲናር ከትላንትናው የጥቁር ገበያ መረጃ ጋር ሲነጻጸር በከፍተኛ ሁኔታ ጨምሮ በዛሬው እለት አንድ የኩዌት ዲናር 594 ብር እየተዘረዘረ ይገኛል። እንዲሁም 100 የኩዌት ዲናር 59400 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የምናየው የሳውዝ አፍሪካን ራንድ በተመለከተ ነው። 100 የሳውዝ አፍሪካን ራንድ 30 ብር የተዘረዘረ እንደሚገኝና እና አንድ የሳውዝ አፍሪካን ራንድ 9 ብር ከ30 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው የሳዑዲ ሪያልን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 4870 ብር የተሸጠ እንደሚገኝና እና አንድ የሳዑዲ ሪያል 48 ብር ከ70 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ጽላ ገኝ ነው መረጃ ያመለክታል። በባንኮች ስንት እየተዘረዘረ ይገኛል? የሳዑዲ ሪያል እነግራችኋለሁ። በቅድሚያ ግን የጥቁር ገበያ የኢማራቶች እናያለን። 100 የኢማራቶች ድርሃም በጥቁር ገበያ የመሸጫ ዋጋ 4970 ብር እንደሚሸጥና አንድ የኢማራቶች ድርሃም 49 ብር ከ70 ሳንቲም የተዘረዘረ ይገኛል። እንዲሁም በንግድ ባንክ አንድ የኢማራቶች ድርሃም 40 ብር ከ40 ሳንቲም እንዲሁም የሳዑዲ ሪያል በንግድ ባንክ 39 ብር ከ57 ሳንቲም፣ በአባይ ባንክ አንድ የኢማራቶች ድርሃም 40 ብር ከ77፣ በዳሽን ባንክ አንድ የሳዑዲ ሪያል 39 ከ90፣ እንዲሁም የኢማራቶች ድርሃም በዳሽን ባንክ 40 ብር ከ75 በአዋሽ ባንክ አንድ የኢማራቶች ድርሃም 43 ብር ከ30 ሳንቲም እንዲሁም በአዋሽ ባንክ አንድ የሳዑዲ ሪያል 42 ብር ከ40 ሳንቲም እና ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ አንድ የሳዑዲ ሪያል 42 ብር ከ39 ሳንቲም እየዘረዘረ ይገኛል። እንዲሁም አንድ የኢማራቶች ድርሃም በሂጅራ ባንክ 43 ብር ከ80 ሳንቲም እየተዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል ካናዳን ዶላር እናያለን። 100 ካናዳ ዶላር በጥቁር ገበያ የመሸጫ ዋጋው 12981 ብር እንደሚሸጥና 1 ካናዳ ዶላር 129 ብር ከ81 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአውስትራሊያን ዶላር እናያለን። 100 የአውስትራሊያን ዶላር 11875 ብር እንደሚሸጥና እንደሚሸጥ እና አንድ የአውስትራሊያን ዶላር 118 ብር ከ75 ሳንቲም የተዘረዘረ እንደሚገኝ ኢትዮጵያን ብላክ ማርኬት ዳት ኮም በድረ ገጹ አስነብበዋል። በመቀጠል ፓውንድ ስተርሊንግ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዳት ኮም በድረ ገጹ እንዳስነብበው ከሆነ 100 የፓውንድ ስተርሊንግ 23800 72 ብር እንደሚሸጥና አንድ የፓውንድ ስተርሊንግ 238 ከ72 የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። ፓውንድ ስተርሊንግን በተመለከተ በንግድ ባንክ 191 ብር ከ45 በመዘርዘር ላይ ይገኛል። እንዲሁም በአባይ ባንክ አንድ ፓውንድ ስተርሊንግ 196 ከ52፣ በዳሽን ባንክ አንድ ፓውንድ ስተርሊንግ 201 ከ64፣ በአዋሽ ባንክ አንድ የፓውንድ ስተርሊንግ 197 ከ72 እና በአቢሲኒያ ባንክ አንድ የፓውንድ ስተርሊንግ አንድ መቶ። 98 ብር ከ88 ሳንቲም የተዘረዘረ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የምናየው በዓለማችን በምንዛሬ መጠኗ ሶስተኛ ደረጃ ላይ የተቀመጠችው ኦማንናት የኦማን ሪያል እናስከትላለን። 100 የኦማን ሪያል 47400 ብር እየተዘረዘረ እንደሚገኝና አንድ የኦማን ሪያል 474 ብር እየተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በመቀጠል የጆርዳን ዲናርን እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የጆርዳን ዲናር 25733 ብር እንደሚሸጥ እና አንድ የጆርዳን ዲናር 257 ብር ከ33 ሳንቲም እንደሚዘረዘር መረጃው ያሳያል። በመቀጠል የምናየው የባህሬን ዲናር በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የባህሬን ዲናር 48425 ብር እንደሚሸጥና አንድ የባህሬን ዲናር 484 ብር ከ25 ሳንቲም የተዘረዘረ እንደሚገኝ ከጥቁር ገበያ ድረገጽ ላያገኝ ነው መረጃ ያመለክታል። በመቀጠል የኢንዲያን ሩፒን እናያለን። 100 የኢንዲያን ሩፒን 202 ብር እየተዘረዘረ ወይም እየተሸጠ እንደሚገኝና ና አንድ የኢንዲያን ሩፒን 2 ብር ከዜሮ 2 ሳንቲም እንደሚዘረዘር በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ደትኮም በድረገጹ አስነብቧል። የ15 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝር ና የዋጋ ተመን በከፍተኛ ሁኔታ ጭማሪ አሳይቷል። ቪዲዮችን ላይክ ማድረጋችሁን አትርሱ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።